ምዕራፍ ሰባት ማይ አይ እግዚአብሔር አምላክን ሆን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና፣ ከንጹሕ እንስሳ ሁሉ ሰባት ሰባት ተባትና እንስት ንጹሕ ካልሆነም እንስሳ ሁለት ሁለት ሁለት ተባትና ንስት ከንጹሕ የሰማይ ወፍ ደግሞ ሰባት ሰባት ተባትና ንስት፣ ንጹሕ ካልሆነ የሰማይ ወፍ ሁለት ሁለት ተባትና ንስት እያደረክ በምድር ላይ ለምግብና ለዘር ይቀር ዘንድ ለአንተ ትወስዳለህ። ከሰባት ቀን በኋላ አርባ ቀንና አርባ ሌሊት በምድር ላይ ዝናብ አዘንባለውና የፈጠርሁትንም ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁና። ኖህም እግዚአብሔር አምላክ ያዘዘውን ሁሉ አደረገ። ኖህም የጥፋት ውኃ በምድር ላይ በሆነ ጊዜ የስድስት መቶ ዓመት ዕድሜ ነበረው ስለ ጥፋትዋ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹሐን ወፎችና ንጹሐን ካልሆኑ ወፎች፣ ከንጹሕ እንስሳ ንጹሕም ካልሆነ እንስሳ በምድር ላይ ከሚንቀሳቀስ ሁሉ እግዚአብሔር ኖህን እንዳዘዘው ሁለት ሁለት ተባት እንስት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ። ከሰባት ቀን በኋላ የጥፋትዋ በምድር ላይ ሆነ። በኖህ ዕድሜ በስድስተኛው መቶ ዓመት በሁለተኛው ወር ከወሩም በዐሥራ ሰባተኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡም አርባ ቀንና አርባ ሌሊት በምድር ላይ ሆነ። በዚያውም ቀን ኖህ ወደ መርከብ ገባ የኖህ ልጆችም ሴም፣ ካም፣ የአፌትና የኖህ ሚስት ሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ። አራዊትም ሁሉ በየወገን እንስሳትም ሁሉ በየወገናቸው በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበሩ ወፎችም ሁሉ ሥጋ ያላቸው ሕያዋን ሁሉ ሁለት ሁለት ሁለት እየሆኑ ወደ ኖ መርከብ ውስጥ ገቡ። ስጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር ኖኅን እንዳዘዘው ገቡ። እግዚአብሔር አምላክም መርከቧን በስተውጪ ዘጋት። የጥፋት ውሃ በምድር ላይ አርባ ቀንና አርባ ሌሊት ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ በምድር ላይ እጅግ እጅግ በዛ። መርከቢቱም በውሃ ላይ ተንሳፈፈች። ውሃውም በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ረዣዥም ተራሮችን ሁሉ ሸፈነ። ውሃው ወደ ላይ ዐሥራ አምስት ክንድ ከፍ ከፍ አለ። ረዣዥም ተራሮችንም ሸፈነ። በምድር ላይ ሥጋ ያለው የሚንቀሳቀስ ሁሉ ወፉም፣ እንስሳውም፣ አራዊቱም በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ ሰውም ሁሉ ጠፉም። እስትንፋስ ያለው ሁሉ በየብስም ያለ ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ እስከሚርመሰመሰው ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሰ አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም መቶ አምሳ ቀን በምድር ላይ ሞላ።